ዩኒ አንድ ነገር ነው የምጠይቃቸው። ምን ትንሽ ጊዜ ነው እዚህ ማርፈው እኛ ከዛ በኋላ የምፈልግበት ቦታ አለ እንዳትደውልላት። በቃ ሁሉንም ነገር ይሁን ያለው ከኔ ጋር ታወራለ ተስፋን ይዞ እስኪ ከናኙ ሌማነ ባለው ካልሞላ መቺ አርፋለው አካተኝ ደከመኝ መች ብዬ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዊና ዊናታው ዩትዩብ ተመልካቾች በሙሉ ሁሉ ሰላም፣ ሁሉ ጤና። እኔ ደህና ነኝ። ፈጣሪ እየተመሰገነ ይሁን፣ እግዚአብሔር ይመስገን። ዛሬ አንድ ጉዳይ የላችሁ ነው። ከካሜራ ኔጋ የመጣ ነው። ዛሬ አንድ ጉዳይ የላችሁ ነው የመጣሁት። ያው አብሪኮና እኔን ቤት ውስጥ ያለ ነው። ዊናና ህያብ ወጣ ብለዋል፣ እቃ አጋዛኝ ብለው መሰለኝ የወጡትና ያው ዊና እስኪመጣ ትንሽ ዊና ቻናሉ ላይ ቪዲዮም ከሰራ ቆይቷል። አምስት ቀን ምናምን ሆኖታል። እና የሆነ ግር ያለኝ ነገር ስላለ ትንሽ የሆነ የከበደኝ ነገር ስላለ ነው እና እናንተም ማወቅ ስላለባችሁ እኔም ማወቅ ስላለብኝ አልጠየቅኩትም እግዚአብሔርን። ይሄ ሲሪየስ ቪዲዮ ነው፣ ቤተሰቦች ጨርሳችሁ ብታዩት ደስ ይለኛል ይሄ ቪዲዮ ወደ አዲስ አበባ ሊመጣ ሲሆን ሳይነግረኝ ነው ከቡታጀራ የተነሳው። መጥቻ መጥቻለሁ ምናምን ያለኝ ሲገባ ማለት ነው። እና እንደዚህ ሆኖ አያቅም ወይ እንደዚህ አይነት ነገር ውስጥ ማለት በቃ ድንገት ተነስቶ ምናምን ሻንጣ ይዞ ቦርሳ ይዞ መቶ አያቅም። እንደዚህ ሊመጣ ከሆነ ቡታጀራ ሆኖ ነው ልመጣ ነው የሚለኝ እና ድንገት ነው የመጣብኝ ትላንትና ያው እና ወደ ከቡታጀራ ወደ አዲስ አበባ ሊመጣ ሲሆን ይነግረኛል አስቀድሞ። እና ትላንትና ሲመጣ አልነገረኝም፣ ድንገት ነው የመጣው። እና ግር ያለኝ ነገር አለ። ቤተሰቦች ያው የዊና ኦዲየንስም አላችሁ ትንሽ፣ እኔም ግር ያለኝ ነገር አለ። ማታ ቤት ያው ቪዲዮውን ህያብን እኔና ህያብ ዊናን ፕራንክ ካረግ ነው በኋላ ደክሞት ስለነበረ ትንሽ ነገር ነው ያወራነው እና በሰላም ነው የመጣው ምናምን ብዬ ጠይቄዋለሁ። እና ደንገጥ አለብኝ። ከሌላው ጊዜ እኔ ዊና ከማውቀው ለየት አለብኝ ፊቱ ማለት ነው። የሆነ የድብርት ስሜት አለ አይደል እኔ ጓደኛዬን ከማውቀው ሌላ አይነት ዊና ሆነብኝ። እና ሸፈንፈን በቃ፣ እኔ ማስጨነቅ አልፈለኩኝም ሸፋፈነው እሱን እና እሱም ገብቶተኛ። ያው አሁን ይህንን ቪዲዮ ስሰራላችሁ አምስት ሰዓት ተኩል ምናምን ሆኗል። ቤተሰቦች ቅድም ነው የወጡት ሶስት ሰዓት ተኩል አካባቢ ህያብም በቃ አጋዛኝ ብለው ነው ሶ ዛሬ ቻናሉ ላይም ቪዲዮ ከተሰራ ይመስለኛል የሆነ ትንሽ እንትን ፍንጭ ሰምቻለሁ። ከዚህ በፊት ከዮርዲ ጋር ሰላም አይደሉም፣ ከዮርዲ ጋር ምንም ነገር ነው እና ደውዬለት ኧረ በርዷል ምናምን ብሎኝ ነበረ። አሁን ነው በቅርቡ ከሳምንት በፊት ምናምን እና ይህን ነገር እጠይቀዋለሁ ከዮርዲ ጋር ሰላም መሆናቸው ከቤተሰብ ጋር ያለው ነገር እጠይቀዋለሁ። እና እናንተም ያው አንዲት የዊና እህት፣ ያው የዊና እህት ስላችሁ ኦዲየንስ ናት፣ እና ልጅ እየጠፉ ነው ቪዲዮ እየሰሩ አይደለም ስጠይቅልኝ ስላለችኝ ነው። እና ይህንንም አንድ ነው፣ እና እኔም መጠየቅ ያለብኝ ነገር ጓደኝ፣ ይህን መጠየቅ ስላለብኝ ነው ዛሬ በሱ ቻናል የመጣወት። ሶ ቤተሰቦቼ ይህንን ቪዲዮ ጨርሳችሁት ሼር አርጉት፣ ሰብስክራይብ አርጉ። ይህን ቻናል መቶ ሀምሳ ሺህ ሰብስክራይብ እናስገባው። በቅርቡ ይገባል ደግሞ አምናለሁ። ከተሰራ አይገባ የለም። እኛም ወደ ሁለት መቶ እየተጠጋ ነው። ቀዳማዊት ፋሚሊዎች ይህን እዚህ ቪዲዮ ላይም ስለምትኖሩ ሼር እያደረጋችሁ እያበረታታችሁ፣ አብረን አብረን እናድጋለን፣ አብረን እንዝናናለን ቤተሰቦች። ሶ ዛሬ በቢና ቻናል ብቻ ያደለውም ከያቡን ጋር ከቢናም ጋር አንድ ላይ ነው። መጠየቅ ያለብኝ ነገር መጠየቅ ስለምፈልግ ነው እና በዛ በዛ ነው። እና ወሬ ያላብዛባችሁ። እኔ ጓደኛዬ ትንሽ ሲገፋኝ ባህሪዬ ሲለወጥበት፣ በጥያቄ ያፋጥጠኛል። የሆነ ነገር የሆነ ኬዝ እንዳለ አያውቃል። እና አንገቴን ይዞ ነው ማለት ማንቁርቴን ይዞ ነው የሚያወጣጣኝ። እኔ ከህያብም ጋር ብጣላ ከቤተሰብ ጋር የሆነ ነገር በቃ እርብሽብሽ ካልኩኝ ያው ዊና ነው ወይ ደውሎ ወይ መጥቶ በአካል ሁሉ ነገር ቦታ ቦታ የሚያስተካክልልኝ። እኔም ግሪያ ላይ ነገር ስላለ እኔስ ማነኝና ነው። ማለት አንዳንዴ እንደበሰለ ሰው መሆን አለብን። ሁሌ ልጅነት የለም። ሁሌ እንደ ልጅ እና እስኪ አድገናል። ፈጣሪ እድሜ ጨምሮልናል። እንግዲህ አይምሯችን ከበሰለ፣ ልባችን ከበሰለ እንደዚህ ዓይነት ፈተናዎች ፈጣሪ ይሰጠናል እና እነዚህ ፈተናዎችም እንደ በሰለ ሰው እንደ ትልቅ ሰው ማስተካከል ካለብን ችግር ሲፈጠር እንደ ትልቅ ሰው ማስተካከል ግዴታችን ነው። ያው ጓደኝነት መሀል ላይ የሆነ ነገር ሲፈጠር አንደኛ ያው አንዳንዴ የሶሻል ሚዲያ ሰው ስትሆኑ እናንተን የሚወዳችሁ የሚያከብራችሁ ሰው ይጨነቃል። ስንጠፋ ትጨነቃላችሁ፣ እውነት ነው። እናንተም የማወቅ አለባችሁ እና አንድ አንዲት እህት ነች እዚህ አይደለሁም፣ ካናዳ ነው የምኖረው። እና ዊናና ዮርዲ ሰላም አይደሉም ወይ ቪዲዮ እየለቀቁ አይደሉም ምናምን ልጆቼም ያዩቸዋል፣ እና ጠፉብኝ ምናምን አለች። እና ያው ግር አለኝ እኔ ማታ ስጠይቀው ምናምን ፊቱ ስለተቀያየረብኝ ማውራት አለብኝ ዊናን ብዬ ነው ዛሬ የተነሳሁት። እና ሌላ አዲስ ነገር ያለ አይመስለኝም ብዙም የማውቀው ነገር ስለሌለ ነው። በማውቀው አክል በማውቀው ልክ እጠይቀውና እውነት አሁን ትሰማላችሁ ታውቃላችሁ ብዬ አምናለሁ። ቤተሰቦች ያው እንግዲህ ሰላም እንደሆነ ተስፋ አለኝ። ምንም ነገር እንደማይፈጠር እንዳልተፈጠረ አምናለሁ። ከፈጣሪ ጋር እንግዲህ ዊና ሲመጣ ደግሞ እውነታውን ከሱ አንደበት አወጣጣላችኋለሁ ብዬ ተስፋ አረጋለሁኝ። እና ተጣልቶም ከሆነ ከቤተሰብ ጋር ያው እኔ ደው ደውዬለታለሁ፣ ማለቴ ሁለት ቀን ምናምን ሲጠፉ ለምን ጠፋ ምናምን ከዮርዲ ቃለዋለሁ። እና አልተመቻትም። ዊና ዮርዲ ስራ አላት ተማሪም ነች አይመቻችም። ያው እኔ በምን ዴት ወዴ ላገኛት የምችለው በምታውቁት በምታቁት ኬዝና ያው ትምህርት ቤቷም ቅርብ ስለሆነ አንድ ታክሲ ነው ብርር ብላ ትመጣልኛለች እና በዛ በዛ ነው እንጂ እያ አሁን ሌላ ሩቅ ትምህርት ቤት መተማር ቢሆን ከባድ ነው፣ እንደምታስቡት አይሆንም። እና ቤተሰቦች በቃ ወሬ አላብዛባችሁ፣ ያለውን ነገር እስከ መጨረሻው ድረስ ተከታተሉኝና ትንሽ እኔም በጣም ተጨንቅ ያለው በስመ አብ ወልድ፣ በቃ እንጠብቀው ትንሽ

መቸኛል ሰላም፣ ሰላም እንዴት እንዴት አላችሁ? የኛው ድድ ቤተሰቦች እንዲሁም ተመልካቶች፣ እግዚአብሔር ይመስገን እኛ ደህና ነን፣ እናንተም ያለችሁበት ሰላማችሁ ብዘት ይበልልን። ምን ይዞ እንደመጣ ባናውቅ አደራ። በቃ እኔ ፕራንክ የሚባል ነገር ሰልችቶኛል። እባክህ ፍራንክ ሰልችቶኛል። የምን ፍራንክ ነው ደግሞ? እሺ፣ እና ምንድነው ሰላምታ ጨረሽ? ያ እኔ ሰላም ካልኳቸው ሲጀመር ሞቃ አርጌ ነው ስራ ሰላም እምላቸው በደንብ አርጌ ነው ደህንነታቸው የምንጠይቃቸው ስራ። አሪፍ ነው፣ እኛ ጋር ሁሉ ፊት ነው። ለማንኛውም እዚህ ጋር ሲያባወሩ ጀመው ጀመው ጠፋ። ጠፍተሃል ትንሽ አልተመቻቸልኝ ነው። ጀመው እንዴት ናችሁ ልኝ። እኔ ተወዳጆች፣ በጣም የምወዳችሁ ማከብራችሁ ውድ ቤተ ሰዎች እግዚአብሔር ይመስገን፣ አለን ደህና ነን። አንተም ደህና እንደምትሆኑ ወያላችሁበት ተስፋ አድርጋለሁ። ተደጋጋሚ ሚሴ ተደጋጋሚ ሪከርድ ምናምን አይቻለሁ እና ያልመለስኩላችሁ ትንሽ ስላልተመቸኝ ነው ቤተሰብ። ብቻ ሙሉን ነገር እነግራችኋለሁ ነው ብቻ እንገናኛለን እና አንድ ቀን ከእኔ ጋርም ምንድነው የምታወራው? ማለት ምንድነው የምትነግራቸው? እኛ ማወቅ የለብንም

የምሬ ነው። ሲሪየስ ቁም ነገር ነው ያስኩት። ጌታ አሪያም ሰላም ነው። እግዚአብሔር ይመስገን፣ ሰላም ነው። ደህና ነኝ፣ ደህና ነኝ። አስጨነቀኝ ማለት ምንድን ነው? ምን ሰምተ ነው? ምን ተፈጥሮ እኮ ሰላም ነው። እግዚአብሔር ደህና ነኝ ምን የሆነ ነው ምንድን ነው የተፈጠረውን ነገር ንገረኝ አስደነገጥ እኔ ምን አውቃለሁ እሺ መጠየቅ ነገር አለ እሺ ችግር የለውም ከመንገድ ገብቶ ጥያቄ እሺ ማየ ማርያምን ይሄ ቁም ነገር ነው የያዝኩት አይ ለምን ጠፋህ? ጠፍተሃል ቪዲዮ እየሰራ አይደለም ምናምን፣ አዎ እንዳረቀ ነው ምናምን ነው የሚሉ እሺ፣ ምክንያት። ኦኬ፣ እሱን ተወው በቃ። ዊና፣ አሁን ማርያምን የኔና ያንተ ጓደኝነት ያበቃለታል፣ ዊና። ሳትደብቅ ነው የምትነግረኝ ዊና ምንም ነገር ደብቀኝ አታውቅም። እኛም ጋ ወደዚህ ጓደኞች ጋር ልትመጣ ሲሆን አስቀድመ ነው ደውለህ የምትነግረን። ትናንትና ግን ገና አዲስ አበባ እግርህ እንደረገጠ ነው ደውለ እመጥቻለሁ ቤት ነው ወይ በላይ ደወልክልኝ። አይደለም ሌላ ቀን ልትመጣ ሲሆን እኔም ጋር ማንኛቸውን ጓደኞች ጋር አስቀድመ ነው የምትደውለው። ተሳስቻለሁ አልተሳሳትኩም? ሚና በማርያም ሳትደብቅ ነገረኝ። ማለት ምን ሰምተህ ነው? ምን ደብቀኛል? እኔ ምን ሰምተህ ነው አንተ? ነገር አንተ ምን? ዝም ብለሽ ስም ለአንቺ አይነግርሽም። የውስጡን የማያውቀው ስለሆንኩኝ ነው ለዛ ነው ማፋጠጥ። እኮ ያው እሱ እኮ ትናንትና ድንገት የምጣው በቃ፣ ከዚህ በፊት ቤቱ አዲስ አይደለም። ገባት፣ ዝም ብሎ አይደለም። እናቴ፣ አይደለም፣ አይደለም። ዊና፣ እውነታውን ንገረኝ፣ ከዮርዲ ጋር ሰላም ናችሁ? ማታ ስጠየቀ ሸፋፍናይን ገባ በማለቱ ችግር አለ እንዴ? ይው ልሽ እዩ፣ እኔ ማለት ነው ምን አይነት ባህርይ አለብኝ ይመስልሽ? ምናልባት የሆነ ችግር ሲፈጠር ለሰው አልናገርም፣ ለማንም ሰው አላወራም። ራስ በራስ ነው እንደምትፈታ እኔ ችግሩን መሸሽ ነው ምፈልገው። በቃ ስለሸሸግ ምንም የምትለው ነገር የለም ወይ ከሰው ጋር ተማክረህ ነው ወይ ደግሞ ከራሱ ከዛ ሰው ጋር ተማክረህ ነው አይደል፣ ችግሩን መፍታት የምትችላል። ድጋሚ ደግሞ እኛ እንደዚህ አይነት ነገር የምንጠበቅ ሰዎች ነው። እኔ አልችልበትም። በምን አውቀ ነው? አንተ እማ ከሶስት ቀን በፊት ይመስለኛል እዛ መቀሌ እያለ ነው እች የምታንቀን ወይ እዛ እያለ እንደውይለታለሁ እርግጠኛ ማለት ነው ስደውልለት ሰላም ነው። እኔ ደግሞ ከሰው ሰምቻለሁ ከዚህ በፊት አሁን እሱን ታዩ። እኔ በሰፊው እነግርሻለሁ ለአንቺ። ዊና፣ አሁን ዛሬ እንድትነግረኝ የምፈልገው ሰላም ናችሁ፣ ሰላም አይደላችሁ? ማለት ዊና፣ ምን መሰለህ? ማለት አሁን አንተ ምናልባት ያ ሰው ጋር ራቅ ካላልክ በፀብ ሰዓት ላይ ነገሮች እየተባባሱን ሊመጡ ይችላሉ፣ ግን ደግሞ በዛው ልክ አንተ ከዛ ሰው ስትሸሽ ነገሮች እየተባባሱን ሊያስሄዳቸው ይችላል። ገባ ምናልባት ተጣልታችሁ ከሆነ የመጣችሁ ችግር የለውም ጓደኛ ጓደኛችን ነው፣ ግን የሆነ አላደል ይልሽዩ ምን መሰለሽ እኔ በባህሪዬ የሆነን ሰው ተናግሬ ማሳመን ካቃተኝ እሸሸዋለሁ እኔ ለምሳሌ ልንገርሽ እዩ በጣም ብዙ ጊዜ ል ሽዩ እኔ በጣም ብዙ ጊዜ እግዚአብሔር ነው እ እግዚአብሔር የሰጠኝ ጸጋ ነው፣ ሰውን ተናግሮ የማሳመን ችሎታ አለኝ። ይሄ ችሎት ይሄ እንትን የመሰለኝ ይሄ ባህሪ ይሄ ማሳመን ካልቻልኩኝ፣ እርቃለሁ በቃ ዞር ከነገሮች በሙሉ ዞር ምለው አይደለም እንደዚህ ከሀገር ወደ ከተማ ወደ ከተማ፣ ከዚች ቅርብ ሀገር ቀርቶ እኔ ሌላ ሀገር ራሱ ብን ብዬ ብጠፋ ከኢትዮጵያ ብውጣ እንኳን ደስ ነው የሚለኝ። ማርያምን አሁን ባለሁበት ሁኔታ ምንድን ነው ና፣ በማርያም እንጅ፣ አንተ ስነ ስርዓት ውጭ ብለን እናውራ፣ ተነስና፣ በመደበቅ ምንም ነገር አትፋይድም። ተነሳ፣ እሺ። ለምን እሺ? ና አናግረኝ። ዊና፣ እሺ። ማልቀሱ ምን መፍትሄ ያመጣል? ዊና፣ ንገረኝ። እኔ እኮ ንገረኝ፣ ነገረኝ ያልኩት በማርያም ዊና። ለምን ትደብቀኛለህ? ሻ ነገር አድርጌ ማይሳካልኝ ልጅ ምንም ነገር እሽ ሆኝእሺ ለምደም የምታለቅሰው፣ ማልቀሱም ይህ በለኛ ኤፍሬም፣ በቃ አልቻልኩም፣ እሺ አልቻልኩም። ምንድን ነው? ለእኔ ንገረኝ። መሸሽ ነው የምፈልገው ነ ነው ከነገሮች በሙሉ አትናገርም ነገርም እንደ እኔ ስለሆንኩ ነው ይሄንን ራሱ በቃ ሰው ጠይቄ ገምቼ እየጠየቁ ሌላ አትናገርም አይደለ እሺ ተጣላችሁ አይደል ከዮርዲ ጋር ጥል ነው አይደለ የጥሉ መንስኤ ምንድነው እሺ ቤተሰብ የተጣላንበት ነገር ነው ምንድነው ነው እኮ አሁን እየጠየቅን ያለ ነው

እኔ ነገሮችን መሸሽ ነው የምትለው፣ ገና ስንት ዓመት ሞልቶ ነው የሆነ ሃምሳ ስልሳ ቤት የገባ ነው የምትለው። እኔ በጣም በጣም በዚህ አምስት አመታት ውስጥ ያሳለፍኩት ቻሌንጅ፣ እግዚአብሔርን ቻሌንጅ አይደለም። እኔ ሰው ለማኖር ነበር የኖርኩት። በቃ ለራሴ መሆን አልቻልኩም። በዛ ላይ ስንት ነገር ተደራረበብኝ እዛ ምንድን ነው? ኪሱ ነገርኝ። እሺ ነ ያለከም እኮ ሰላም ነው። ዊ ማውራት አልፈልግም፣ ማውራት አልፈልግም። ተናገራለ አልቻለሁ አለ

ዝም ያልኔተውን ክፉ ስናይ ሳናየው ጎን ያለውን የእኛን መንገድ ስንሄድ እውነት ከኛ ጋር እንትጣለቡኢና ነገሮችን በራስ ችግርን በራስ ብቻ ነው ዝ የምትፈልገው። እና እንደዛ ከሆነ ታዲያ ለምንድን ነው እኛ ጓደኞች የሆንነው? እዩኔ አንድ ነገር ነው የምጠይቀው። ምን ትንሽ ጊዜ ነው እዚህ የማርፈው። እኛ እስከፈለክ ከዛ በኋላ የምፈልግበት ቦታ አለ ከዚህ ቦታ ፊት ቀጥታ ወደ ሀገር ና በማርያም ንገረኝ የቤተሰብ ጉዳይ ነው ወይስ ከዮርዲግ ያለው ኬዝ ነው በእናትህ እሺ ነገረኝ እኔን አታሳብደኝ በማርያም ትሆኝ በቃ እስኪ ትንሽ ጊዜ ትሆኝ ሼፍሬን በእግዚአብሔር እኔ በቃ ምንም መናገር አልችልም ና በማርያም እየለመንኩ እኮ ነው። አንተ ተናግራ ማታም ሸፋፍነው ይገባ። ስጠይቅህ እሺ የተፈጠረው ነገር አትናገርም ወይ? ምንድን ነው? እኔ ትንሽ ከነገሮች መሸሽ ፈልጋለሁ። ይኸውልህ ተናግረህ ይውጣልህ በቃ። ምን የሚያስፈራ ነገር አለ? ምንም እኮ የሚያስፈራ ነገር የለም። ማንን ነው እሺ የምትፈራው አካል አለ የምትፈራው አካል ኤፍሬም አሁን ነው እንደው መፍራት የጀመረው በዚህ አመት ነው መፍራት የጀመረው ለምን ለማንም ምንም ነገር ነገር እንደማልፈራ ግን በቃ አሁን እሺ ካሜራ ስለሆነ ከዛ በኋላ ነግራችሁ ብላ ማርያምን፣ እንድትመለስልኝ እፈልጋለሁ። እውነታውን እንድነግረኝ እፈልጋለሁ። ይና እኮ እውነታውን እንድነግረኝ እፈልጋለሁ። ንገረኝ። እሺ፣ አልቀመጥም እኔ አልለቀህም፣ አልተውህም እኔ አንተ ሽ አሁን እኔ እዚህ እፍና አድርጌ ስለጠየኩት ነው። ግን ፍቃድ ምናምን አይሰራም። እዚህ ጋ ናት። የቻለውን መሞክር ነው። ቀጥታ ደውይላትና ተንገረን ያለውን ነገር

ነገረኝ እኮ ነው ያልኩህ። ሌላ ነገር ምንም አልተናገርኩም ወይ እንደዚህ። እኔ ለረጅም ጊዜ ታደኛለህ፣ አ በጣም ለረዥም ጊዜ ከሁሉም ጓደኞቼ እቀርብን ምን አይነት መስዋዕትነት ከፍዬ ዛሬ እዚህ ላይ እንደደረሱ ይታቃለን፣ አረላ እነዛን መስዋዕትነቶች ድጋሚ መክፈል አልፈልግም። ግን አሁን እየሆንኩት ያለሁት ነገር ወደዛ እየተመለስኩ

ለዘመነኝነቱ ባጉል ባህል ስንነድ ቤታችን እንደሆነ የማንነታችን ያለ ሰው መች ይችለን ያለ ሰው መች በልተን መች ተምረ ነው።